በአሰልጣኝነት ዘመናቸው በርካታ ክለቦችን እንዲሁም የኢትዮጵያ ብሔራዊ ቡድን ዋሊያዎቹን ማሰልጠን ችለዋል። በተለይ ብሔራዊ ቡድኑ ከ31 ዓመት በኋላ የአፍሪካ ዋንጫን እንዲሳተፍ ያደረጉበት ታሪካቸው ከብዙ ስኬቶቻቸው መካከል ግንባር ቀደሙ ነው። እኚህ ሰው ከበርካታ ተጫዋቾች ጋር የመገናኘት የማሰልጠን፣ እንዲሁም የማየት እድል ነበራቸው። ከእነዚህ ተጫዋቾች መካከል የኔ ምርጥ ናቸው የሚሏቸው እንዲህ ይነግሮናል። የሰውነት ቢሻው ባላለሁ በረጅም ጊዜ በስልጠና ሕይወት ውስጥ አሳልፍ ያለው አሁንም ስልጠና ውስጥ ያለውት ያለሁት የህፃናትን ቡድን ከ6 ዓመት ጀምሮ እስከ 16 ዓመት ባሉ እድሜ ክልል ውስጥ እየሰራው ነው የሚገኘው። በማንኛውም ቡድን ላይ ሀያ ሶስት ተጫዋች እንድትገ እንድትይ ይፈቀድልሻል ሶስት በረኛ እና ሀያ የሜዳ ተጫዋቾች እነዚህ ሀያ የሜዳ ተጫዋቾች በየቦታቸው ላይ በየሚጫወቱበት ቦታ ላይ ሁለት ሁለት ሁለት ሆነው የሚመረጡ ናቸው እነዚህ እነዚህ ሀያዎቹ ሀያ ሶስቱ ልጆች ሜዳ ውስጥ አይገቡ የሚገቡት አስራ አንድ ብቻ ናቸው ነገር ግን ይህን ሊያስተባብሩ የሚችሉ ደግሞ ከመሀል መሀል ላይ አሉ። በጣም ጥሩ ዲስፕሊን የሆኑ ልጆችን ሞዴል የሚሆኑ ልጆች በጣም የተለየ ባህሪ የነበራቸው ልጆች በሙሉ እየመከሩም ሆነ ሁልጊዜ በአንድነት አብረው እየተነጋገሩ እየተሳሰቡ በመሄድ ወደ ጥሩ ልጆችን በሙሉ ወደ አንድነት እንዲመጡ የሚያደርጉ ልጆች አሉ። ከማዕከላት የአሸናፊ ልጅ ነኛ ደጉ ያው ካፕቴናቸውም ነው መሪም ነው። ረጅም ጊዜ የተጫወተ ነው። ብዙ ልምድ ያለው ልጅ ነው እና ኃላፊነት የሚሸከም ልጅ ነው። በተሰጠው ቦታ ላይ ሁሉም ይሸከማሉ። ነገር ግን ሁሉም በስርዓት ነገሮችን በሙሉ እንዲያካሄዱ የሚመክር የሚገስጽ ልጅ ነው። በሀይሉ ያለውን የሚችለውን ነገር በሙሉ ከሚችለው በላይ ሰጥቶ ውጤት እንዲመጣ የሚያደርግ ነው። አዳነ ግርማም እንደዚህ ነው። የማስተባበር ብቃቱ፣ ውጤት ለማምጣት ያለው ፍላጎቱ እጅግ በጣም ከፍተኛ ነው። ሳላዲንም እንደዚህ። ሳላዲን ጎል ጎል የማስቆጠር ብቃት አለው። ሁል ጊዜ ጎል ለማስቆጠር የሚያደርገው ሌሎች ጓደኞቹ እንዲያገቡ፣ አሁን አፍሪካ አፍሪካ ዋንጫ በምንጫወትበት ጊዜ ባዳን እና በእሱ መካከል የነበረው ቅንጅት ጎል ለማስቆጠር ለማስቆጠር እና ለማለፍ የሁለቱ ቅንጅት አንድ ነው። ግን አንደኛው ያኛው ጓደኛው በሚመች ጊዜ በሚመቸው ጊዜ ኳስ ባያቀብለው ጎል ማስቆጠር ይከብዳል። ስለዚህ እሱም ያገባውን እንኳን አይ እኔ ጥርጣሬ ካለው ለጓደኛው ሰጥቶ ጎል የሚያገባበት ሁኔታ ነው ያለው። ተቀይሮ ለገባው አዲስ ሕንፃ አዲስ ሕንፃ ግሩ ሰላዲን አዲስ ሕንፃ ደግሞ ውጤቱን ከመፈለጉ የተነሳ ከዚህ ጨዋታ እከሌ ይሻላል ለዛሬ ብሎ ራሱ ከመታየት ይልቅ ቲሙ በውጤት ትልቅ እንዲሆን በማሰብ ውጤታማ እንዲሆን ራሱን ቤንች ላይ ያስቀምጦ ሌላው ጓደኛው እንዲገባ ያደረገ ልጅ ነውና፣ ይሄ ነው የነሱ ከቲሙ ውጪ የሆነ አሳሳብ ሳይሆን ያላቸው እንደ አንድነት ቲሙ ውጤት እንዲያመጣ ሁሉም ይሄ የጠራሁልሽ ልጆች ሀሳብ ይሁን እንጂ በሙሉ የ23ቱም ሀሳብ አንድ ነው። እነዚህ ልጆች ዕድሜ ልካቸውን ተጫውተው ተጫውተው ወደ ኳስ ማብቂያቸው ጊዜ ነበሩ የነበሩት። ሁላችንም ማለት ነው ወደ ኳስ ማብቂያችን ጊዜ ነበርን ያለ ነው። ነገር ግን በኳስ ማብቂያችን ጊዜ ጋር ብንሆን፣ ቀደም ባሉት ባሳለፍናቸው ዓመታት ውስጥ ውጤት አምጥተናል። እና እነዚህ ልጆች የመጨረሻ ጊዜያቸው በመሆኑ አሁን አንድ ልጅ ብቻ ነው፣ ሽመልስ በቀለ ብቻ ነው። ሌሎቹ አቁመዋል፣ ሌሎቹ ወደ ስልጠና ዓለም ውስጥ ነው የሚገቡት። ስለዚህ ምንድን ነበር ምን ነጋገረው፣ እኛ ለሀገራችን አንድ ታሪክ አስቀምጠን ጨዋታ እናቁም። ስለዚህ አንድ ስም እና ክብር ይዘን ነው ማቆም ያለብን። ይህንን ጨዋታ ነበረ ምንነጋገረው። እነዚህ ልጆች ለዚህ ውጤት መምጣት መስዋዕትነት ከፍለዋል። በእንደዚህ አይነት መንገድ ላይ ስለነበረ ሁል ጊዜ የምንነጋገረው ያው የፈለግነው ነገር ተሳክቷል። ለአፍሪካ ዋንጫ አልፈናል። ለቻን አፍሪካ ዋንጫ ነር ፕሮፌሽናል የሆኑ የሀገር ውስጥ የሚጫወቱበት ለአፍሪካ ዋንጫ አልፈናል። ምርጥ አስር ውስጥ ገብተናል። ከአፍሪካ እና ለዓለም ዋንጫ ከናይጄሪያ ጋር ተጋጥመን ተሸንፈን ወጥተናል። እንግዲህ ይሄን ክብር እንግዲህ ያገኙት እነዚህ ልጆች አንድነት ስለፈጠሩ እግር ኳስ በአንድ ሰው ብቻ የሚከናወን አይደለም። እግር ኳስ የቡድን ስራ ነው። ቡድን ስልሽ ሁሉንም እግር ኳስ ተጫዋቹን ብቻ ሳይሆን ትጥቅ ያሉን ጭምር ጠይቃል። ሁሉም የስራ ድርሻውን ሰርቶ ለውድድር መምጣት መቻል አለበት። እና ምንድነው ለማንኛውም ለማንኛውም ክለብ ላይ ላሉ ብቻም ሳይሆን ለማንኛውም እግር ኳስ አፍቃሪ እና ተጫዋች ለሆነ የምመክረው አንደኛ ብቃት ብቃታቸውን ብቁ ማድረግ፣ ሁለተኛ ዲሲፕሊን፣ በሶስተኛ ደረጃ ደግሞ ብቃቱን ሁልጊዜ ከእለት ወደ እለት ለማሳደግ ለሌሎች አሪያ ለመሆን ሜትር ሞዴል ሊሆን የሚችል ልጅ መሆን አለበት።